ሰላም ሰላም፣ እንዴናችሁ? ውድ የዩቲብ ቻናላችን ተከታተች፣ እንግዲህ በዛሬው ትምህርታችን ፊት ለፊት ላይ የምታዩትን ትምህርት ይዘንላችሁ መተናል ማለት ነው። ሶ የዛሬው ትምህርታችን ምንድ ነው? ብዙዎቻችን ለቴክስት ወይም ቻት ስናደረግ የምንጠቀምበትን የአማርኛ ፊደላትን በእንግሊዝኛ እንዴት ነው የምንጽፋቸው የሚለውን ይሆናል ማለት ነው። አብራችሁን ቆዩ። ሶ እንግዲህ ሁላችንም ቴክስት ምንጽፈው እንግዲህ አማርኛ በእንግሊዘኛ ያደርግነዋል። ሶ የዛሬው ትምህርታችን እሱን የሚያግዛችሁ ይሆናል ማለት ነው። አዲስ ከሆናችሁ ለዩቲዩብ ቻናላችን ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም የዛሬው ትምህርት ከወደዳችሁት ትምህርታችንን ለብዙ ሰው እንዲደርስ ላይክ፣ ኮሜንት እንዲሁም ለጓደኞቻችሁ ለወዳጅ ዘመድ ሼር በማድረግ ይተባበሩ። እናመሰግናለን። ሶ ቀጥታ ወደ አማርኛ ፊደላትን በእንግሊዝኛ እንዴት ነው የምንጽፈው የሚለውን ከመየታችን በፊት መጀመሪያ የአማርኛ ፊደላትን ማወቅ መቻል አለብን ማለት ነዋል። የአማርኛ ፊደላት እያንዳንዱ ወደ 33 ወይም 34 የአማርኛ ዋና ዋና ፊደላት አሉ። ሌሎች ደግሞ እንደ ሏ፣ ሟ የሚባሉ ደግሞ እነሱን የሚያግዙ ወይም ብዙ ጊዜ ማንጠቀምባቸው ስለሆነ አጋዥ እንደ ብለው የሚናገሩት እንጂ አሉ ማለት ነው እነሱ ፊደሎች ሶ እያንዳንዱ ደግሞ ቤተሰብ ስንት አለው? ማለት ሰባት ሰባት ድምፀት አለው ወይም ቀለም አለው ማለት ነው። ሶ ለምሳሌ ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ እና ሆ። እነዚህ ሰባት የሀ ድምፀት ወይም ቀለም እንላቸዋለን ማለት ነው። ሶ ሌላው ነገር ደግሞ ማወቅ ያለብን ምንድን ነው ማለት ነው፣ እንግሊዘኛ ላይ የእንግሊዘኛ አልፋቤቶችን ማወቅ መቻል አለብን ማለት ነው። ሶ የእንግሊዘኛ አልፋቤቶች እንግዲህ ስንት ናቸው? ሀያ ስድስት አለ። ከሀያ ስድስቱ ውስጥ ደግሞ ስንቱ ነው ተናባቢ ወይም ኮንሶናንት፣ ስንቱ ነው ተነባቢ ወይም ኮንሶናንት፣ ስንት ነው ነው አናባቢ ቫውል የሚሉትን ደግሞ ማቅማ ቻል አለብናል። ሶ ሀያ ስድስቱ የእንግሊዝኛ ሌተር ውስጥ ሀያ አንዱ ኮንሶናንት ወይም ተነባቢ ድምፅ ስንላቸው፣ አምስቱ ደግሞ የተቀሩት ምንድን ነው ቫውል ወይም አናባቢ ድምፅ ይሆናሉ ማለት ነው። ሶ የምንጽፈው አንድ ኮንሶናንት ከአንድ ቫውል ጋር ይሆናል ማለት ነው። ሶ ቫውሎቹን እንግዲህ ሌሎቹን ታውቃቸዋላችሁ ብዬ አስባለሁ። ቫውሎቹን አምስቱን ቫውል ስናይ ኤ፣ ኢ፣ አይ፣ ኦ እና ዩ። እነዚህ አምስቱ የእንግሊዝኛ ሌተር ቫውሎች ናቸው ማለት ነው። ሶ የቫውል ወይም የአናባቢ ጥቅም ምንድን ነው ማለት ነው? ከአንድ ፊደል ወደ ሌላኛው ድምጽ የሚቀይርልን ምንድን ነው ማለት ነው ቫወሉ ነው ማለት ነው። ለምሳሌ እዚህ ጋር ኤች ሀ የምትለውን ድምፅ ሙሉ አታወጣማ ስለዚህ ምን ያስፈልጋታል ማለት አጠገቧ ቫወል ያስፈልጋታል ስለዚህ ሀ የምትለውን ድምፅ ለማውጣት ኤች ኤ አያቸዋታል ኤች ኤ ሀ የምትለውን ድምፅ ሰጠን ማለት ነው ይቺኑ ኤች ሁሉም ጋር ወይም ኮንሶናንት የምንለው ሁሉም ጋር ምንድን ነው ማለት ነው ተመሳሳይ ነው ስለዚህ ኤች አለቻል ሁ ለማውጣት ግን ኤ ብንጠቀም ሀ ነው እንጂ የሚሰጥን ሁ አይሰጥም ስለዚህ ምንድን ነው ማለት ነው የራሱ የሆነ የሚያናብበው ወይም ቫውል አለ ማለት ስለዚህ ምንድነው ማለት ዩ የምትለው ምን ትሆናለች ማለት አጠገቡ ቫውል ወይም የምታናብበው ትሆናለች። ስለዚህ ኤች ዩ ደግሞ ምንድነው ማለት ሁ የምትለው ድምፅ ሰጠች። ሁ ለማለት ኤች ዩ ሂ ለማለት ደግሞ ኤች እና አይ ኤች እና አይ ሂ ሀ ለማለት ስ ድጋሚ ኤች ኤ አይደል ሀ ኤች ኤ ሄ ለማለት ምን እንደምትጠቀሙት ማለት ኤች እና ኢ ኤች እና ኢ እንጠቀማለን ማለት ነው። ሄ ወይም ስድስተኛ ፊደላት ወይም ሳድስ የምንላቸው ድምጾች ብዙ ጊዜ ብቻቸውን ነው የምናያቸዋል ወይም ኮንሶናንት ብቻ ነው የሚሆነ፣ ግን ቫውል የሚጨምሩበት ቦታ አለ። ለምሳሌ በቃል መጀመሪያ ላይ የሚመጡ ከሆነ ስማችን ላይ ምናምን መጀመሪያ ላይ የሚመጡ ከሆነ እነዚያ አይን ምን ይወስዳሉ ማለት እንደ ቫወል ወይም እንደ አናባቢ ይወስዳሉ። መሀል ላይ ግን ብዙ ጊዜ የሚመጡ ከሆነ ምን ይሆናል ማለት ነው? አንዱ ብቻ ኮንሶናንት ብቻ ይኖራቸዋል ማለት ነው። ስለዚህ ስድስተኛው ወይም ሳድስ ያልናቸው ፊደሎች እንደምታየው ህ የምትለው ኤች ብቻ ነች። ወይም ምንድን ነው ብቻ የሆነ ኮንሶናንት ብቻ ነች ማለት ነው። የመጨረሻው ፊደላችን ምንድነው? ሆ አይደል? ሆ ለመጻፍ ኤች ብቻ አትበቃም። ስለዚህ ምን መጠበቅ መጠለቅ አለ አጠገቧ ቫወል ያስፈልጋል ሁ ለማለት ኤች ኦ ኤች ኦ ሆ የሆነ ማለት ሶ እዚህ ጋር ምን ተገነዘባችሁ ምን ተገነዘባችሁ ተነባቢ ድምጸት ወይም የመጀመሪያው ምንድን ነው ማለት ነው ኮንሱናንቱ ተመሳሳይ ማለት ማለት ነው ሁሉም ጋር ኤች አለው ማለት ነው የሚቀያየረው ምን ሆኖ ማለት ነው አጠገቡ ያለው ቫ ለምሳሌ ሃል ለመጻፍ ኤች ኤ አለል ሁ ለማለት ግን ኤች ኤ ሳይሆን ኤች ዩ ሂ ለማለት ኤች አይ ስለዚህ ምን ሆኖ እየተቀያየረ ማለት ነው? የሚያናብበው ድምፅ ወይም ቫው ነው እየተቀያየረ ያለው ማለት ነው። ሃ ለማለት ኤች ኤ፣ ሄ ለማለት ኤች ኢ፣ ህ ለማለት ኤች ብቻው፣ ሆ ሲሆን ደግሞ ኤች ኦ የሆነ ማለት ነው። ወደ ለ እንሂድ። ለ ለመጻፍ የመጀመሪያ የምታስፈልገን ኮንሶናንት ምንድን ነች? ለ ለመጻፍ ኤል ታስፈልገናለች ማለት ነው። ኤል ሶ ኤል ሁሉም ጋር ይኖራል። የለቤተሰቦች ላይ ስጽፉ የመጀመሪያ የምትነች ኮንሶናንት ኤል የመጀመሪያዋ ግን ምንድነች ማለት? ለ ለመጻፍ ኤል ኢ። አያችኋታል? ምንድነች ማለት ኢ ነች የምታስፈልገው አጠገቡ ለ ለመጻፍ ኤል ኢ። ሉ ለማድረግ ኤል ዩ። ሉ ለማድረግ ኤል ዩ። ሊ ለማድረግ ኤል አይ። ላ ለማድረግ ኤል ኤ። ሌ ለማድረግ ኤል ኢ። ል ለማድረግ ኤል ብቻው። ሎ ለማድረግ ደግሞ ኤል ለማድረግ ኤል ኦ እንጠቀማለን ማለት ነው። ሶ የለ ድምጽ አሁን ለምሳሌ ለንም ስንጽፍ ኤል ኢ ነው ያደረግ ነው። ሌንም ስንጽፍ ኤል ኢ ነው። ለንም ስንጽፍ ኤል ኢ ነው። ሌም ኤል ኢ ነው። ሶ ለ ነው ወይስ ሌ ነው የሚለውን ስታነቡ ምንድነው ማለት ነው? አጠገቡ ከመጡት ኮንቴክስቸዋል ጋር ነው ማለት ነው የምንለየው ለ ወይ ሌ መሆኑ ስናነብ ማለት ነው። ግልጽ ነው። ስንጽፍ ግን ለንም ኤል ኢ አድርገን ሌንም ኤል ኢ አድርገን ኔክስት ያሉትን መጻፍ እንችላለን። ስታነቡ ግን አጠገቡ ያለው ድምፅ የትኛው ነው ትክክል የሚያደርገው የሚለውን አይታችሁ ነው ወይለ ወይሌ መሆኑን የምናውቀው ማለት ነው። ኔክስት ላይ ያለችው ምንድነው? ነው ሀ ነች። ሀ ይችኛ ሀመሯ የምንለው ስለዚህ፣ ሀመሯ ወይም ሀ ተመሳሳይ ነዋል። ከመጀመሪያው ከአሌቶው ሀ ጋር ተመሳሳይ ነው። ስለዚህ ምንድነው ማለት ነው ኮንሶናንቱን እናቀዋለን። ኤች ሁሉም ቦታ ኤች የምትለው ኮንሶናንት ትኖራለች ማለት ነው። አጠገቡ ምን ይኖራል ማለት ነው? ባውል። ለምሳሌ ሃንስ ጽፉ ኤችኤ። ኤ ሁንስ ጽፉ ኤች ዩ። ሂንስ ጽፉ ኤች አይ። ሀንስ ጽፉ ኤች ኤ። ሂንስ ጽፉ ኤችኢ። ህ ኤች ብቻውን። ሆ ደግሞ ኤች ኦ እናደርጋለን ማለት ነው። ኤች ኦ እናደርጋለን። ስለዚህ ቅድም ስላየነው ይሄም ፈጠን ነው እያለፉት ኔክስት ላይ ከሀ በኋላ ያለችው ይህች ፊደል ምዳች መ አይደል? ስለዚህ መጀመሪያ መ ሙ ሚ ማ ሚ ም ሙ እናቃለናል። ሶ መን ለመጻፍ የሚያስፈልገን ኮንሶናንት አለ እሱ ምንድነው? ኤም የምትለው ኮንሶናንት። መን ለመጻፍ ታስፈልገናለች። ኤም ሶ መን ስጽፉ ሁሌም የምቀድመው ምንድነው ማለው ነው። ኤም ቶናሽ ማለት ነው። ይሄው ኤም ኤም ኤም ኤም ኤም ድምጻቸውን የሚቀየሩ በምንድን ነው ያልነው? ነው በቫውሎች። ስለዚህ መን ለመጽሐፍ ኤም ኢ፣ ሙ ለመሆን ኤም ዩ፣ ሚ ለመሆን ኤም አይ፣ ማ ለመሆን ኤም ኤ፣ ሜ ለመጽሐፍ ኤም ኢ። ም ሲሆን ወይም ሳዲስ ፊደል ያልነው ኮንሶናንት ብቻውን ነው። ግን ይህ ማለት አሁንም ልብ በሉ፣ በቃላት መጀመሪያ ላይ ሲመጡ ብዙ ጊዜ አይ የምትለውን ምን ይጠቀማሉ፣ ቫውል ይወስዳሉ ማለት ነው። በቃላት መጀመሪያ ላይ ብዙ ጊዜ እንደዚህ ወይም ኮንሶናንት ብቻ የሚሆኑት መሀል ወይም ዳር ላይ ሲመጡ ነው። መሀል ላይም ሲመጡ አንዳንዴ ወይም ብዙ ጊዜም ቢሆንም አንዳንዴ መሀል ላይ ሲመጡ አንዳንዴ ምን ይወስዳሉ ማለት አይን ይወስዳሉ ብዙ ጊዜ። መጨረሻ ላይ ሲመጡ ደግሞ ልክ እንደዚህ ኮንሶናንት ብቻ ይሆናሉ ማለት ሳድሶች። ሞ ለመጻፍም፣ ምንድነው ኤም እና ኦ እንጠቀማለን። ሞ ለመጻፍ ኤም ኦ ኦኬ ነገ ይቅርታል። ኔክስት ሰ ነቻል ሰ ሳ። ስለዚህ ሰ ለመጻፍ የሚጠቀምባቸው ሰ ሱ ሲ ሳ ሴ ስ ሱ፣ እነዚህ የሰ ቤተሰቦች ናቸው። ሶ ሰ ለመጻፍ የምንጠቀምባት ኮንሶናንት ምንደች ማለት ነው? ኤስ ነች ማለት ነው። ኤስ ሶ ሰለሞን ኤስ ኢ ሱ ኤስ ዩ ሲ ለመጻፍ ኤስ አይ፣ ሳ ለመጻፍ ኤስ ኤ፣ ሴ ለመጻፍ ኤስ ኢ፣ ስ ኤስ፣ ሶ ደግሞ ኤስ ኦ ይሆናል ማለት ነው። ሶ ደግሞ ኤስ ኦ ይሆናል ማለት ነው። ከሰ በኋላ የምንመጣው ፊደል ምደች ረ ፊደል። ስለዚህ ረ ለመጻፍ ረ ሩ ሪ ራ ሬ ር። ሶ ረ ለመጻፍ የምንጠቀምባትን መጀመሪያ ምን ማወቅ አለብን? ኮንሶናንት ረን ለመጻፍ የምትጠቀምባት ኮንሶናንት ምንድነች? አር የምትለው ድምጽ ነች፣ ወይም አር የምትለው የእንግሊዝኛ ፊደል ትሆናለች። ሶ አር ኮንሶናንት ሁሉም ቦታ ተመሳሳይ ነው። ስለዚህ ረንም ለመጻፍ አር ተፈልጋለችው፣ ሪንም ለመጻፍ አር ያስፈልገናል። ሪንም ለመጻፍ አር ያስፈልግ ስለዚህ ኮንሶናንት በሰባቱም ድምፆች ተመሳሳይ ነው። ሶ ራ ለመጻፍ ለምሳሌ አር፣ ሩ ለማድረግ አር ዩ፣ ሪ ለማድረግ አር አይ ራ ለማድረግ አር ኤ፣ ሬ ለማድረግ አር ኢ፣ እር ለማድረግ አር ብቻው፣ ሮ ለማድረግ ደግሞ አር ኦ፣ አር ኦ። ግልጽ ነኝ። ስለዚህ ረን ለመጻፍ ምን ያስፈልገናል ማለት ነው? አር የምትለው የእንግሊዝኛ ፊደል ወይም አልፋቤት ይታስፈልገናለች ማለት። ስለዚህ ራን ለመጻፍ አር ኢ፣ ሩን አር ኢ እያለን መጻፍ እንችላለን ማለት ነው። ኔክስት ላይ የምናገኛት ምንድን ነች ሰ አይደል ሰ ሰ ለመጻፍ ሰ ለመጻፍ ስለዚህ የመጀመሪያው እዚህ ጋም ስላየናት ሰ ለመጻፍ የምትጠቀሙት ምንድን ነው ብለና ኤስ አይደል ስለዚህ ሰ ለመጻፍ ኤስ እንጠቀማለን ኤስ ሁሉም ጋር እንደ ተመሳሳይ ነች ማለት ስለዚህ ትኖራለች ሰ ኤስ ኢ ቱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ሲሆን ስ ሶ ሲሆን ኤስ ኦ ሶ ለምንድነው ተመሳሳይ ይሆን የመጀመሪያው የመጀመሪያውና ዚጋ እሳቱ ሰና ንጉሱ የምንለው ሰ እው በድምፅ ተመሳሳይ ስለሆነ የምትጠቀሙት ተመሳሳይ ይሆናል ማለት ነው ስለዚህ ሰን በምንጠቀም ወይም የሰ ድምጾችን በምንጠቀምበት ጊዜ የምታስፈልገው ኮንሶናንት ምንድን ነው ኤስ የምትባለው ኮንሶናንት ትሆናለች ማለት ነው። ግልጽ ነው። ከሰ በኋላ የምናገኘው አማርኛ ፊደል እንግዲህ ምንድን ሸ ነው። ሸ ሸ፣ ሹ፣ ሺ፣ ሻ፣ ሺ፣ ሺ፣ ሹ። ስለዚህ እነዚህ ፊደሎች ምን የሸ ቤተሰብ እንላል። ሸ፣ ሹ፣ ሺ፣ ሻ፣ ሺ፣ ሺ፣ ሹ፣ ሶ የሸ ቤተሰቦች ናቸው ማለት ስለዚህ ሸን ለመጽሐፍ አሁን ከሌሎቹ ለየት ተጥላቻል። ምክንያቱም ሻ ምንድን ነው? ሶስት ፊደሎች ወይም ሶስት የእንግሊዘኛ ድምጽ ወይም አልፋቤቶች ነው የተጠቀማቸው። ምን ማለት ነው? ሸን ለመጻፍ አንድ ብቻ አለ ኮንሶናንት የሚያስፈልግ። ሁለት ኮንሶናንት አንድ ላይ መተውም ሻ የምትለውን ለማውጣት የምንችለው ማለት ነው። ስለዚህ ለምሳሌ ሸን ለመጻፍ ኤስ ኤች ታስፈልገናል። ሻ ለመጻፍ ኤስ ኤች ስለዚህ አሁን ሸን ለመጻፍ ኤስኤች ኢ አይደል ኤስኤች ኢ ሻ ሹ ለመጻፍ ትፈልጉ ኤስኤች ዩ ሺ ኤስኤች አይ ሻ ለሞን ኤስኤች ኤ ሼ ለሞን ኤስኤች ኢ ሺ ኤስኤች ሹ ኤስኤች ኦ ሸ ከሌሎቹ ሆን እስካሁን ካየናቸው ምንድነው ለየት ይላላል፣ ምንድን ነው? ሸ ለመጻፍ ሁለት ኮንሶናንት አንድ ላይ መጥተው በአንድ ኮንሶናንት ብቻ ሳይሆን ሁለት ኮንሶናንት አንድ ላይ በመሆኑ እነሱም ኤስኤች ነው ማለት ነው። ሶ ሸ ኤስኤች ኢ ሹ ኤስኤች ዩ ሺ ኤስኤች አይ ሻ ኤስኤች ኤ ሺ ሾ ሲሆን ደግሞ ኤስኤች ኦ እንለዋለን ማለት ነው። ሶ እነዚህን ተጠቅመን ነው የምንጽፈው ማለት ነው። እስቲ ለዛሬ ምን ተረዳችሁ? አንድ የተረዳነው ነገር ምንድን ነው? እንግሊዘኛ ላይ ያሉትን የአማርኛ ፊደላትን እንግሊዘኛ ለመጻፍ ምን ያስፈልጋል? ኮንሶናንትና ቫውሎችን መጀመሪያ መለየት ያስፈልጋል ማለት ነው። እንግሊዘኛ ላይ ሀያ ስድስት ፊደላት ወይም አልፋቤቶች አሉ። ከሀያ ስድስቱ ሀያ አንዱ ኮንሶናንት ወይም ተነባቢ ድምፅ ሲሆኑ አምስቱ ግን እነሱን የሚያናቡ ወይም አናባቢ ድምፅ ወይም ቫውል እንላቸዋለን ማለት ነው። እነዚህ አምስቱ ቫውሎች ኤኢ አይ ኦ እና ዩ ሲሆኑ ሌሎቹ አንዶቹ ግን ምንድናቸው ማለት ነው ተነባቢ ኮንሶናንት ድምጾች ናቸው ማለት ነው ሶ የአማርኛ ፊደላትን ወደ እንግሊዘኛ ለመጻፍ ምን ያስፈልገናል ማለት ነው ኮንሶናንቱን ማወቅ መጀመሪያ ያስፈልገናል ከዛ በኋላ ኮንሶናንቱ ለሁሉም ተመሳሳይ ነው ለምሳሌ ሃን ስትጽፉ ኤች ሁሉም የሀ ቤተሰቦች ላይ ይገኛማ ምክንያቱም ኮንሶናንቱ ምንድን ነው ተመሳሳይ ስለዚህ፣ ኔክስት ላይ ግን ምን ያስፈልጋል ማለት ነው። ሀ ለመጻፍ ኤች ብቻ ሀን የምትለውን ድምፅ አይወክልን። ስለዚህ ምን ያስፈልገናል? አጠገብ አናባቢ ወይም ቫውል ካልናቸው ከአምስቱ ቫውሎች አንዷ ትኖራለች ማለት። ስለዚህ ኤች ኤ ሀ የምትለውን ድምፅ ሰጠን። ኤች ዩ ሁ አይደል? ኤች አይ ሂ እያላችሁ አምስቱንም ቫውሎች ትጠቀማላችሁ ማለት ነው። ሶ ይህን ማለት አንድ የተረዳነው፣ ሁለተኛ የተረዳነው ነገር ከቤተሰብ ውጪ የመጀመሪያ ፊደል አባላት ከሀ ቤተሰብ ሀ ኤችን ኤ ቮል የተጠቀመችው፣ ሌሎቹ ግን ከሀ ፊደል ውጭ ያሉት ሌሎቹ እንዳለ እዩ ለንም ስት የተጠቀመችው ቮል ምንድ ነው? መንም ኢ ሰም ኢ አር ረም ኢ ነው የተጠቀሙ። ስለዚህ የመጀመሪያ ፊደል አባላት ምንድ የሚጠቀሙት ማለት ነው ኢ የምትለው ቮል ብዙ ጊዜ እንጠቀማለን። ሁለተኛ ፊደል አባላት ሁሉም የሚያስከትሉት ቫወል ምንድን ነው ዩ ዩ የምትለው ቫወል ይኸው ሙ ለመጻፍ ኤም ዩ ሱ ለመጻፍ ኤስ ዩ ሩ አርዩ ሱ ኤስ ዩ ድጋሚ ሹንም ስጽፉ ኤስ ኤች ዩ የሆነ ማለት ሶስተኛ ፊደል ወይም ሶስተኛ የአማርኛ ቀለማት የሚያስከትሉት አይ ነው ብዙ ጊዜ ስለዚህ ሚ ለመጻፍ ኤም አይ ሲ ለመጻፍ ኤስ አይ እያላችውን ነው አራተኛ ፊደል ኤን ያስከትላሉ አምስተኛ ፊደሎች ልክ እንደመጀመሪያው የሚያስከትሉት ቫውል ምንድነው ኢ ትሆናለች ማለት ነው ከዚህ በኋላ የኛ አምስተኛው ነው ወይስ የመጀመሪያው ነው ለማንበብ ስትጠቀሙ ኔክስት ያሉትን ፊደሎች አንድ ላይ በማድረግ የትኛው ምን የሰጣችሁ ሴንስ የሰጣችሁ የሚለውን በመሄድ እናነባለን ማለት ነው የስድስተኛው ወይም ሳድስ ፊደል እንደነገርኳችሁ ብዙ ጊዜ ያላቸውም ግን ብዙ ጊዜ በቃል መጀመሪያ ላይ ሲመጡ አይ የምትለውን ቫወል ይጠቀማሉ ማለት ነው። ሰባተኛ ድምፅ ወይም ሰባተኛ የአማርኛ ቀለማት የምንላቸው ብዙ ጊዜ ኦ የምትለውን የእንግሊዝኛ ቫወል ለመጻፍ እንጠቀምባቸዋለን ማለት ነው። ኦ፣ ኤምኦ፣ ኤስኦ፣ አርኦ። ስለዚህ እንደዚህ እያልን የሰባተኛ የአማርኛ ድምፃችን በዚህ የእንግሊዝኛ መተካት እንችላለን ማለት ነው። ሶ እንግዲህ፣ ኔክስት እስከምንገናኝ ድረስ ለዛሬ የተረዳችሁ ይመስለኛል። ኔክስት ሌሎቹም ሙሉ እምብረን የምናይ ይሆናል ማለት ነው። ሶ ቪዲዮችንን ከወደዳችሁት፣ ቪዲዮችንን ለብዙ ሰው እንዲደርስ ላይክ፣ ኮሜንት እንዲሁም ሼር በማድረግ ይተባበሩ። ስለተከታተላችሁ እናመሰግናለን። በሚቀጥለው ትምህርት እንገናኛለን።